ጤና ይስጥልን የአፍታ ሚዲያ ዩቲዩብ ቻናል ቤተሰቦች፣ እንደምንሰነበታችሁልን። ከአፍታ ሚዲያ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘን ቀርበናል። በቅድሚያ አማርስተ ዜናዎችን የምናስደምጣቸው ይሆናል። የብልጽግናው መከላከያ ሰራዊት ከፍተኛ ወታደራዊ ዊ ጀነራል ድንበር አቋርጠው መሸሻቸው ተሰምቷል። ይህ የመከላከያ ሰራዊቱ ከፍተኛ ወታደራዊ ጀነራል ሀገር ለቆ ድንበር ማቋረጡን ተከትሎም በአራት ኪሎ ቤተ መንግስት ውጥረቶች በርከት ብለው የታዩ መሆኑ ተሰምቷል። በመከላከያው ከፍተኛ ወታደራዊ ጀነራሎች ዘንድም ከፍተኛ ሾኮቻዎች ጎልተው እየታዩ መሆኑን ሰምተናል። ይህ ከፍተኛ ወታደራዊ ጀነራል ማን ነው? በዚህ መረጃ ሰዓታችን በዝርዝር ወደ እናንተ የምናደርስ ይሆናል። በሌላ በኩል እንዲሁ በዛሬው እለት ከፋኖ ሀይሎች የተሰማው መረጃ የአራት ኪሎ ቤተ መንግስትን በእጅጉ ጭንቀት ውስጥ መክተቱ ተሰምቷል። የአራት ኪሎው የአብይ አህመዱ የብልጽግና መንግስት ለበርካታ ጊዜያት ሲያስፈራውና ሲያስደነብረው የቆየው የፋኖ አንድነት ከጫፍ መድረሱ ተከትሎ በአራት ኪሎ ቤተ መንግስት ከፍተኛ መደናገጥ መከሰቱ ሰምቷል። ይህ በአራቱም አቅጣጫ የሚገኙ የፋኖ አደረጃጀቶች ወደ አንድነት ሊመጡ ከጫፍ መድረሳቸውን ተከትሎም ይህንን አንድነት ለማፍረስ የብልጽግናው አስተዳደር በአሁኑ ሰዓት በርካታ ሚሊዮን ብሮችን በመመደብ ይህ አንድነት እንዳይከናወን ለማድረግ ከፍተኛ ስራዎችን እየሰራ መሆኑን ሰምተናል። በዛሬው እለት ከአራቱም የፋኖ አደረጃጀቶች የተሰማውን የምስራችም ወደ እናንተ በዝርዝ ዙር የምናደርስ ይሆናል። በሌላ በኩል እንዲሁ በቀጠለው የአማራ ክልል ውጊያ በአሁኑ ሰዓት በበርካታ የአውደ ውጊያ ግንባሮች ውጊያዎች ተጠናክረው እየተካሄዱ መሆናቸው ተሰምተዋል። የፋኖ ኃይሎችም በእነዚህ የአውደ ውጊያ ግንባሮች ላይ ደማቅ የተባሉ ድሎችን እያስመዘገቡ መሆናቸው ተሰምተዋል። በርካታ ኃይል ያለቀ ሲሆን በርካቶችም እጅ ሰጥተዋል ሲሉ የፋኖ ከፍተኛ ወታደራዊ አመራሮች መናገራቸው ተሰምተዋል። በጠገዴ፣ ወልዲያ ዙሪያ፣ ሰከላ፣ ደባርቅ እንዲሁም ደንቢያና አደራ አካባቢዎች እስካሁን ሰዓት ድረስ የቀጠለ ከፍተኛ ትንቅንቅ የታየበት ውጊያዎች የተካሄዱ መሆናቸውን ሰምተናል። በአጠቃላይ በክልሉ ያለውን የውጌደት አስመልክቶ ከግንባር የተሰሙ መረጃዎችን ይዘናል። በዝርዝር የምታደምጧቸው ይሆናል። በሌላ በኩል እንዲሁ የባህር ዳሩ የአብይ አህመድ ምስለኔ የአረጋ ከበደ አስተዳደር በአሁኑ ሰዓት ለበርካታ ጊዜያት አሰልጥኖ ያሰማራቸው ሚሊሻዎች እያለቁ መሆናቸውን ተከትሎ ከፍተኛ ጭንቀት ውስጥ መግባቱ ተሰምቷል። አሁኑ ሰዓትም በክልሉ የሚገኙ የባዴን ከፍተኛ ባለስልጣናት የሚሊሻ ኃይሎች እያለቁ መምጣታቸውን ተከትሎም ከፍተኛ ስጋት ውስጥ መውደቃቸው ተሰምቷል። ይህንንም ለአራት ኪሎ አስተዳደር በሪፖርት መልክ መላካቸውን ሰምተናል። ይህንን ጉዳይ አስመልክቶም ከወደ ባህር ዳር የተሰማ መረጃን ይዘናል። በዝርዝር የምታደምጡት ይሆናል። ክቡራትና ክቡራን እስከ መረጃዎቹ ፍጻሜ ድረስ ቆይታችሁን ከአፍታ ሚዲያ ጋር በማድረግ እነዚህና ሌሎች ሰበር የተባሉ መረጃዎችን እንድታደምጡ እየጠየቅን ወደ ዝርዝር መረጃዎቻችን የምናልፍ

ወደ መጀመሪያው መረጃችን ስናልፍ በአራቱ ማዘን የሚገኙ የፋኖ አደረጃጀቶች በዛሬው ዕለት ያወጡት መረጃ የአራት ኪሎን አስተዳደር በእጅጉ ማስደንገጡ ተሰምቷል። የአራት ኪሎ የአብይ አህመድ አስተዳደር ለበርካታ ጊዜያት የፋኖ ኃይሎች ወደ አንድነት እንዳይመጡ በሚል በርካታ ሚሊዮን ብሮችን መድቦ የፋኖ አንድነት እንዳይመሰረት ከፍተኛ የሆኑ ጥረቶችን እያደረገ የሚገኝ ሲሆን ከሰሞኑ ጥብቅ ለተባለ ስብሰባና ውይይት የተቀ የተቀመጡት በአራቱ ማዕዘናት የሚገኙ የፋኖ ከፍተኛ ወታደራዊ አመራሮች አንድ ወጥ ሰንሰለት ያለው የፋኖ አደረጃጀትን በመመስረት የብልጽግናውን መከላከያ ሰራዊት ከክልሉ ጠራርጎ ለማስወጣት ከውሳኔ ላይ መድረሳቸውን በዛሬው ዕለት ይፋ ማድረጋቸውን ተከትሎ የአራት ኪሎ አስተዳደር በእጅጉ መበሳጨቱ ተሰምቷል። ይህንንም የፋኖ አንድነት ከጅምሩ ለማክሸፍም በአሁኑ ሰዓት ወደ ባህር ዳር በርከት ያሉ ሚሊዮን ብሮችን በመላክ የፋኖ ኃይሎች በአንድነት ሆነው በአንድ እዝ ስር ጥቃትን እንዳይፈጽሙ ከፍተኛ የተባሉ ስራዎች እንዲሰሩም ከአራት ኪሎ ቤተመንግስት ጥብቅ የተባለ ትዕዛዝ መውጣቱንም ለማረጋገጥ ተችሏል በአሁኑ ሰዓትም በአራቱ ማዘናት የሚገኙ የፋኖ አደረጃጀቶች ሙሉ በሙሉ ወደ አንድነት መምጣታቸውን የተናገሩ ሲሆን በቀጣይም የእዙን አመራሮች ጨምሮ በምን አይነት ሁኔታ የብልጽግናውን መከላከያ ሰራዊት ከክልሉ ጠራርገው ማውጣት በሚችሉበት ዙሪያ ከፍተኛ የተባሉ ምክክሮችን በማድረግ ላይ ሚገኙም ለማረጋገጥ ተችሏል። በተደጋጋሚ በህዝቡ ወደ አንድነት በመምጣት የብልጽግናውን መከላከያ ሰራዊት ከክልሉ ጠራርጋቸው የማታስወጡ ከሆነ ከዚህ በኋላ ለፋኖ ደጀን መሆናችንን እናቆማለን በሚል ህዝቡ በአሁኑ ሰዓት ለፋኖ ከፍተኛ ወታደራዊ አመራሮች ጠበቅ ያለ መልእክትን ሲያስተላልፍ መክረሙ አይዘነጋም። ታዲያ ይህንን የህዝብ ድምጽ የሰሙት የፋኖ አደረጃጀቶችም በአሁኑ ሰዓት ወደ አንድነት መምጣታቸውን እያበሰሩ ሲሆን በቀጣይም ይህንን አንድነታቸውን አስመልክቶ የጋራ መግለጫዎችን እንደሚሰጡም ከፋኖ ከፍተኛ ወታደራዊ አመራሮች የተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ የብልጽግናው መከላከያ ሰራዊት ከፍተኛ ወታደራዊ ጀነራል ድንበር አቋርጠው ወደ ኤርትራ መሸሻቸው ተሰምቷል። የብልጽግናው መከላከያ ሰራዊት በተለይም በአማራ ክልል በንጹሐን ዜጎች ላይ የሚፈጽማቸው አንገሽጋሽ የተባሉ ተግባራት በእጅጉ ብርጋዴር ጀነራሉን እንዳበሳጫቸውና ይህንን የብልጽግናውን አረመኔ መከላከያ ሰራዊት በመተው ወደ ኤርትራ ለመሰደድ ምክንያት እንደሆናቸው መናገራቸው ተቀምጦት ሰምቷል። የዚህ ከፍተኛ ወታደራዊ ውይይት ጀነራል መሸሽን ተከትሎም ሌሎች ከፍተኛ ወታደራዊ ውይይት ጀነራሎች ይሸሹብኛል በሚል በአሁኑ ሰዓት የአራት ኪሎ አስተዳደር ከፍተኛ ብስጭት ውስጥ እንደሚገኝ እና በዋናነትም ቁልፍ የተባሉና ታማኝ የተባሉ ጠባቂዎች እነዚህን ከፍተኛ ወታደራዊ ሹማምንት በአይነ ቁራኛ እንዲከታተሉም ከአራት ኪሎ ቤተ መንግስት ጥብቅ የተባለ ትዕዛዝ መውጣቱንም ለማረጋገጥ ተችሏል። ብርጋዴር ጀነራል አስራት ጫኔ ከሰሞኑ ውጊያዎችንና ኦፕሬሽኖችን ለመምራት በተላኩበት አጋጣሚ ወደ ኤርትራ ድንበር አቋርጠው መሸሻቸውንም በዛሬው እለት እየተሰሙ ያሉት መረጃዎች አመላክተዋል። ይህ ጉዳይ በመከላከያው ከፍተኛ ወታደራዊ ሹማምንቶች እንዲሁም በአራት ኪሎ አስተዳደር ዘንድ ከፍተኛ ውጥረትን እንደፈጠረም እየተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ በቀጠለው የአማራ ክልል ውጊያ በተለያዩ አካባቢዎች ውጊያዎች ተጠናክረው የተካሄዱ መሆናቸውንም ለማረጋገጥ ተችሏል። የፋኖ ከፍተኛ ወታደራዊ አመራሮች በግንባር ቀጠና ያሉትን ሁኔታዎች አስመልክተው በሰጡት መግለጫ ላይም በርከት ያለ ሀይል አልቋል፣ በአሁኑ ሰዓትም በርካታ የብልጽግናው መከላከያ ሰራዊት ወታደሮች ለፋኖ ሀይሎች እጃቸውን እየሰጡ ይገኛሉ፣ አብዛኛው ሰራዊትም ተስፋ ቆርጧል ሲሉ መናገራቸው ሲያደርጋቸው ሰምቷል። በዛሬው እለትም በበርካታ ግንባሮች ውጊያዎች ተጠናክረው እየተካሄዱ የሚገኝ ሲሆን በጠገዴ ወልዲያ፣ ዙሪያ፣ ሰከላ፣ ደባርቅ እንዲሁም ደንቢያና ደራ አካባቢዎች ላይ በከባባድ መሳሪያዎች ጭምር የታገዙ ውጊያዎች በፋኖ ሀይሎች እና በመንግስት ወታደሮች መካከል የተካሄዱ መሆኑንም ከግንባር እየተሰሙ ያሉት መረጃዎች አመላክቷል።